የተከበራችሁ የኢትዮጵያ ሃይማኖት ተቋማት ጉባኤ በላይ ጠባቂ አባቶች፣ ክቡር ቱርናው ከበደ የደቡብ ኢትዮጵያ ክልል ፕሬዚደንት፣ ክቡር ካይረድን ተዘራ ዶክተር የኢፍድሪ የሰላም ሚኒስትር ሚኒስትር፣ ክቡር ወጓል ፈይሳ የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት ፕሬዝደንት፣ ክቡራን የኢትዮጵያ ሃይማኖት ተቋማት ጉባኤ የሥራ አስፈጻሚ ቦርድ አባላት፣ ክቡራን የሁሉም ክልል የሃይማኖት ተቋማት ጉባኤ የሥራ አመራር ቦርድ አባላት የሁሉም ክልል የሰላምና ጸጥታ ቢሮ ኃላፊዎችና ተወካዮች በዚህ መድረክ ላይ የምትሳተፉ የደቡብ ኢትዮጵያ ክልል እና አርባምንጭ ከተማ ከፍተኛ የመንግስት የሥራ ኃላፊዎችና፣ እንዲሁም የጋሞ ዞን የሰላም አባቶች፣ የጋሞ ዞን ተጽዕኖ ፈጣሪዎች፣ የሰላም የአብሮነት የአንድነት ተምሳሌ የሆናችሁ ነዋሪዎች፣ ክቡራትና ክብራት፣ ከሁሉ በማስቀደም ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ቃል የኢትዮጵያ ሃይማኖት ተቋማት ጉባኤ ከደቡብ የኢትዮጵያ ክልል የሃይማኖት ተቋማት ጋር በመተባበር ባዘጋጀው አምስተኛ አገር አቀፍ የሰላም ኮንፈረንስ ላይ ለመሳተፍ ጥሪያችንንና አክብራችሁ ስለመጣችሁ በራሴና በኢትዮጵያ ሃይማኖት ተቋማት ጉባኤ ስም ያክብሮት ሰላምታዬ ይረሳችሁ። አሸሰሮ ወየጫ አስ አሽ አስደናቂና ማራኪ በሆነ የተፈጥሮ ውብ የተፈጥሮ ጸዳሬ ተጎናጸፈ በአባያና ጫሞ የስም ስምጥ ሸለቆ ሐይቆች የተከበበ የብዝሃ ሕይወት መገኛ የነጭ ሳር ብሔራዊ ፓርክና ብርቅዬ የእንስሳት መኖሪያ የከተማዋ መጠሪያ የሆኑት የአርባዎቹ ምንጮች መፍለቂያ የቅቅጭቅ የደንግ ንጣፍ የእግዜር ድልድይ ጨምሮ በኢትዮጵያ ብቸኛ የአዞ እርባታ መገኛና አስደማሚ ዘጎብያ ውብ የጋሞ የትበት መልክዓ ምድር መናገሻ እና የሰላም ተምሳሌት ከተማ እንደሆነች የሚነገርላት የጋሞ ዞን አርባምንጭ ከተማ ከተማ አቃፊና አስታራቂ በሆነው የጋሞ ሕዝብ የተከበበ ሰቶ በሀገራችን የተፈጠረው ለውጥ ተከትሎ በመጣው ያለመረጋጋት በአንዳንድ አካባቢዎች ከፍተኛ ሰብአዊና ቁሳዊ ኪሳራ በገጠመበት ወቅት በከተማዋ ሊፈጠር የታሰበ ንብረት የማውደምና የጥፋት ድርጊት የጋማ አባቶች ዓለምን ባስደመመ እንዲሁም ድንቅና ምሳሌ በሚሆን ሁኔታ እርጥን ሳር ብቻ በመያዝ አባቶች ስሜታዊነትንና ቁጣን በማብረድ ጥፋትን ውድመትን ማስቀረት የተቻለበት አስተማሪ ክስተት ስሜታዊነትንና ቁጣን በማብረድ ጥፋትን ውድመትን በማስቀረት ጋሞች አስተምረዋልና፣ እናመሰግናቸዋለን። ሀገራችን ኢትዮጵያ የበርካታ ብሔር ብሔረሰቦች የብዛ ሃይማኖት እምነቶችና ባህሎች የብዛ ማንነቶች መገኛ መኖሪያና መጠለያ ሆኖት የሁላችንም ቤት ነው።

የብሔር የሃይማኖት የእምነት የባህልና የንምድ የልምድ ልዩነቶቻቸው ሳያግዳቸው ዘመናትን በመተሳሰብ በአብሮነትና በሰላም እንደኖሩ በታሪክ መዝግቦ በየድርሳናቱ ተሰንዶ እናገኛለን። የዚህ መተሳሰብና አብሮነት፣ መከባበርና ፍቅር መሠረቱ የየሃይማኖት አስተምሮ እንደሆነ ሁላችንም የምንገነዘበው ሀቅ ነው። ክቡራትና ክቡራን፣ የክርስትናም የእስልምና ሃይማኖቶች አስተምህሮች ስለ ሰላም፣ መከባበል፣ ስለ ሰው ልጆች ክብር ስለ ሰዎች ግብረ ገባዊነት ያላቸው አቋም በአብዛኛው ይመሳሰላል። ከዚህም ባለፈ ሰዎች ከሰዎች ጋር ሊኖራቸው ስለሚገባ ሰብአዊ ግንኙነት እንዴት መሆን እንዳለበት ተከታዮቻቸውን በግልጽ ያስተምራሉ። በአጠቃላይ የሃይማኖት ቅዱሳት መጽሐፍ ለአማኞቻቸው የተማሩ የሕይወት መመሪያ በመሆን ያገለግላሉ። ክቡራትና ክቡራን ከዚህ አንጻር የጉባኤያችን አባል የሃይማኖት ተቋማት ከእምነታዊ ድንጋጌዎች መሠረታዊ ጉዳዮች ውጭ ባሉ ሃይማኖታዊ እሴቶች አንጻር ከልዩነቶቻቸው ይልቅ ተመሳሳይነታቸው የሚጎላ በመሆኑ ተቋማቱ በጋራ አገራዊ ጉዳዮች በጋራ በትብብር ለመስራት የሚያስችላቸው የጋራ ተቋምና ጉባኤ መስርተው ተቋማዊ ትብብራቸውን ከጊዜ ወዲህ በማጠናከር ላይ ይገኛሉ።

የጋራ ሀገራዊ ጉዳዮችን የትብብር የመስራት አንዱ የሌላውን እውቅና ሰጥቶ ተከባብሮ የመኖር ልምዱን ከማጠናከር አንጻር አዎንታዊ አስተዋጽኦ አድርጓል። በአጠቃላይ በሰላም አብሮ ከመኖሩ ከመከባበር አንጻር የተሰሩ ስራዎች ተስፋ ሰጪና የሚያበረታቱ ቢሆኑ ዛሬም በሃይማኖት ተቋማት ውስጥና መካከል ተለዋዋጭ ባህሪ ያላቸው ተግዳሮቶች በተጨባጭ ይታያሉ። ተግዳሮታቸው ተለዋዋጭነት ባህሪ ያላቸው ከመሆኑም በላይ የችግሮች ስር መሰረቱ በአብዛኛው ከሃይማኖቶቻቸውና መንፈሳዊነት ይልቅ ፖለቲካዊ ይዘታቸው የሚያመዝን ሃይማኖትን ሽፋን ያደረገ እንቅስቃሴ እንደሆነ ይታመናል። ይቅርታ ከዚህ አንጻር በሃይማኖት ሽፋን የሚካሄደው ቅጥፈት ግልጽ ኃጢአት መሆኑ የሃይማኖቶች የሚያስተምሩ ፍቅርና መከባበር፣ ትሕትና፣ ራስን ዝቅ አድርጎ ሌሎቹን ማክበር ላይ የተመሠረተ ግንኙነት እንዲኖር በተግባር ይህንን የሚፈጽሙ ባሪያነት የሚጠቀሱ አባቶች፣ መሪዎች ዛሬ አሉ። በአንፃሩ አንዳንድ ሰባካ እና መምህራን በሃይማኖቶች ውስጥ እና መካከል ያሉ ችግሮችን ተግዳሮቶችን የሚያባብሱ መንፈሳዊነት የሌላቸው ይዘቶችን በማንሳት ከመንፈሳዊነት ይልቅ ዓለማዊነት እና ፖለቲካ ላይ የተመሰረተ ጤናማ ያልሆነ ትምህርት ይሰብካሉ። አንዳንዶቹም የፖለቲካ ካባ ደርበው ወደ ሃይማኖት ተቋማት የመጠጋትና የመግባት አዝማሚያዎች ይታያሉ። ስለሆነም የሃይማኖት ተቋማት በተናጠልም ሆነ በጋራ በውስጣቸው የሚፈጠሩትን ሁለንተናዊ ችግሮች በራሱና በውስጥ አቅም በመፍታት የሚያስችል አሰራር ብቃት በማዳበር ተጋላጭነታቸውን መቀነስ ይጠበቅባቸዋል። ከዚህም ባለፈ እንደ ሀገር ከ98 በመቶ በላይ አማኞች እንደሚኖሩባት በግልጽ የሚነገሩባት የኢትዮጵያ የተፈጸመውና እየተፈጸመ ያለ ድርጊት ከማሳዘኑም በላይ እንደ ሰው እንደ አማኝ የሚያስቆጭም ነው። ድርጊቱ ከሰብአዊነት የወጣ የግብረ ገብነት ቅንቃት የሌለው በሃይማኖት ውስጥ በህግ ደረጃ ወንጀል ተብሎ የሚፈረድ ተግባር ነው። የሰው ልጅ ከሰው ልጅ ወጪ በሆነ አግባብ ቅጥያና መገለጫ እየተሰጠው ኢሰብአዊ በሆነ አግባብ አራዊት ወገኑ ሊፈጽመው የማይችለው የሆነ አረመዳዊ የጭካኔ ልጅ ሰዎች በሰዎች ላይ ሲፈጽሙ አይተናል። አብያተ ክርስቲያናትና መስጊዶች ተቃጥለዋል፣ ወድመዋል! የሃይማኖት መሪዎችና አማኞች የአንድ ወገን በመሆናቸው ምክንያት ብቻ ተገድለዋል፣ ለዘላቂ የአካል ጉዳትን ተዳርገዋል፣ ንብረታቸው ወድመዋል፣ ተዘርፏል። ይህንንም የወንጀል ድርጊት በአንድነት ማውገዝ ሲገባ ሰዎችን መርጦ አልቃሽ መሆናቸው ሲታይ የደረስንበት የሞራል ዝክነት የሚያመላከት በመሆኑ እንደ አማኝ እውነተኛ ንስሐ ማድረግ የሚያስፈልግበት ወሳኝ ወቅት ላይ እንገኛለን። ክቡራትና ክቡራን፣ ሌላው እንደ ሀገር እየፈተረን ያለ መሠረታዊ ችግር በየማህበራዊ ሚዲያው የሚነገረው ግልጽ የወጣ የጥላቻ ንግግርና ሰዎችን ለግጭት የሚያነሳሳ ቅስቀሳ ሲሆን፣ በተለይም ከቅርብ ጊዜ ወዲህ ይህንን ተግባር የሚፈጽሙ አካላት ራሳቸውን ግልጽ ያደረጉ ማንነታቸውና አድራሻው የሚታወቁ ግለሰቦች የሃይማኖታቸውን አስተምሮ ከሚያስተምረውና ከሚፈቅድላቸው ውጪ ሰዎችን በመጥላት የሌሎችን ሃይማኖት ክብር በማዋረድ ግልጽ ጥላቻ በማስፋፋት ላይ ይገኛሉ። ይህ አይነት የጥላቻ መረጃ ከራሳቸው ሃይማኖት አስተምሮ ጋር የሚጻረር ከመሆኑም በላይ ትምህርቱ የሚሰጥባቸው የሃይማኖት ተቋማትና ስብከቱና የስብከቱን ይዘት በመውገዝ ሰባኪዎቹን ተጠያቂ ከማድረግ ይልቅ ወንጀሉ ተሸፋፍኖ ሲታለፍ እናስተውላለን። ይህ ችግር ከገጠመን ፈተና ዙሪት እንዳናውጣ አድርጎናል። ሁላችንም እንደምናውቀውና እንደምንገነዘበው መንግስት የጥላቻ ንግግርና የመገናኛ ብዙሃን የሚመራበት አዋጅ ያወጣ ቢሆንም በማኅበራዊ ሚዲያም ይሁን በሚኒስትሪ ሚዲያው እየወጡ ያልተገራ ንግግር የሚናገሩ በሕዝቦቹና በሃይማኖት ተቋማት መካከል ጥላቻን የሚሰንፉና የግጭት ጥሪ የሚያደርጉ አካላት በመከታተል የማረምና አስፈላጊውን የሕግ የበላይነት የማስጠበቅ ስራውን አጠ ክዲስራ ጉላችን በተደጋጋሚ ያሳስበል። አሁንም ከአርባ ምንጭ ከተማ ይህንን ያሳስባል። ከዚህ ጋር በተያያዘ መንግስት በሃይማኖት ተቋማት ውስጥና መካከል ያለ ግንኙነት ሰላማዊ የሚሆን እና አብሮነታቸው እንዲያጠናክሩ የሚደረገው ጥረትና ድጋፍ እንደተጠበቀ ሆኖ በተለይ ሁኔታ የሃይማኖት ተቋማት የተመለከቱ ተጨማሪ ህጎት የማውጣት የማስፈጸምና የመቆጣጠር ሚናውን ሊወጣ ይገባል። ይህም በሃይማኖት ተቋማቱ መካከል የሚታየውን ጤናማ ያልሆነ ፍክክርና ውድድርን ለማድረግ እንደሚረዳ ጉባችን በጽኑ ያምናል። የሃይማኖት ጉዳይ አማኙን ጭፍፍን ስሜታዊ ማድረግባሪ ያለው ከመሆኑ አንጻር ጉዳዩ ትኩረትና ጥንቃቄ ሊሰጠው ያስፈልጋል። ሁሉም ሃይማኖታዊ አስተምሮ ፍትሃዊነትን፣ እውነተኝነትን፣ አቀኝነትን እና ታማኝነት በአማኞች ዘንድ ሳይሸራረፉ ሊተገበሩ የሚገባቸው ገጂ ህጎች መሆናቸው የሚያስተምሩን ሲሆን በአንጻሩ ህጎቹ አለማክበር ለኀጢአት የሚያጋልጥ እንደሆነ ይታወቃል። ከዚህ አንጻር የሃይማኖት ተቋማት ውስጣዊ አስተዳደራዊ አሰራራቸውን በማዘመን የፋይናንስ አሰራራቸውንም ይሁን የሰው ኃይል አስተዳደራቸውን በመንግሥታዊ መንግሥታዊ መንግስታዊ ራሉ ተቋማት አራያ በሚሆን በማበራጀት ግልጽና ተጠያቂነት እንዲያስ ይጠበቃል። ከዚህ አንጻር የሃይማኖት ተቋማት ውስጥ የሚሰሩ ግልበቦች በሙስናና በለብነት መታመታቸው መጠርጠራቸው በተቋማቱ ውስጥ የአጓበበ መንፈሳዊ ዝቅጠት ማሳያ ሆኖም በመቀበል በተገቢው እንደሚገባ በታርፓርቲትና ለማስታወስ በአጠቃላይ የሃይማኖት ተቋማቱ አሁን እየገጠማቸው ባለው ተግዳሮት ካስተምሮ ውጭ የሆነ ነገር ግን በጽንፈኛ የብሔርተኝነት አስተሳሰብ ተጽዕኖ እየተደረገባቸው መሆኑ ታውቆ ተቋማቱ ከዚህ መሰሉ ተጽዕኖ ተጋራጭነት ራሳቸው ነጻ ሊያወጡ ይገባል። የሃይማኖት ተልእኮ ዓለም አቀፋዊና ድንበር የለሽ መሆናቸው እየታወቀ በብሔርና ፖለቲካ እንዲጠቁና የአስተሳሰቡ አራማጅ እንዲሆኑ የሚደረገውን አዝማሚያ ከሃይማኖቶች አስተምህሮ ጋር ፍጹም የሚቃረም መሆኑ ታውቀው ተቋማቱና አማኞች ራሳቸውን ከዚህ መሰል ተጽዕኖ ነጻ ሊያደርጉ እንደሚገባ በራሴና በኢትዮጵያ ሃይማኖት ተቋማት ጉባኤ ስም ለማሳሰብ እወዳለሁ። ክቡራትና ክቡራን በሀገራችን አንዳንድ አካባቢዎች የሚታዩት ያለመግባባቶች፣ ውጥረቶች፣ ግጭቶች በዘላቂነት እንዲፈቱ የሃይማኖት ተቋማት አባቶችና መሪዎች ከሚመለከታቸው አካላት ጋር ከመሥራት ጎን ለጎን መላ ምዕመናኑ የሰላም ጥረቱን እንዲደግፍና የራሱን በጎ አስተዋጽኦ እንዲያደርግ ሃይማኖታዊ አስተምሮ ላይ የተመሠረተ ትምህርት በማስተማር የራሱንና ሀገሩን ሰላም እንዲጠብቅ ማድረግ በእጅጉ አስፈላጊ ነው። ስለሆነም የኢትዮጵያ ሃይማኖት ተቋማት ጉባኤ ከደቡብ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር ሃይማኖቶች ለሰላም፣ ለአንድነትና ለአብሮነት በሚል መሪ ቃል የሰላም ኮንፍረንስ በማዘጋጀት መላ ሕዝባችን የሰላም ባለቤት ዘብ እንዲሆን በማድረግ የሰላም ኮንፍረቱ መዘጋጀት እንጂ በእጅጉ አስፈላጊ ወቅታዊ መሆኑን በማመን ይህንን አምስተኛው ሀገር አቀፍ የሰላም ኮንፈረንስ በአርባ ምንጭ ከተማ የተዘጋጀ ሲሆን የሰላም ኮንፈረንሱ በጥሩ ሁኔታ እንዲሳካ ለማድረግ ከፍተኛ አስተዋጽኦ ተደርጎበታል። ለዚህም የክልሉ መንግሥት እንዲሁም የጋሞ ዞን አስተዳደር የአርባምንጭ ከተማ አስተዳደርን ከልብ በጉባኤው ስም እንዳመሰግን ይፈቀድልኝ። ይህ ጉባኤም በዋናነት የተዘጋጀበት ዓላማ አገራችን በአንዳንድ አካባቢዎች እየታይ ያለውን አለመግባባት፣ ሁከትና ብጥብጥ ሙሉ በሙሉ እንዲቆምና በየአካባቢ ዘላቂ ሰላም ለማረጋገጥ የሚሰራውን ስራ ለማገዝ ነው። አለመግባባት በሚፈጠርበት ወቅት ህይወትን እንዳይጠፋ፣ ንብረት እንዳይወድም እንዲሁም በየደረጃ የሚታዩ ችግሮችን በሰላማዊ መንገድ የመፍታት ልምድ እንዲጎለበት ለማስቻል ነው። የሀገር ሽማግሌዎችና የሃይማኖት ተቋማት መሪዎች የእርቅና የሰላም መልክተኞች በመሆን ከፈጣሪና ከሀገር የተሰጣቸውን ትልቅ ኃላፊነት በአግባቡ እንዲወጡ ለማነሳሳት፣ ለማበረታታት ታስቦ የሚካሄድ ሀገር አቀፍ ኮንፈረንስ ነው። መጨረሻም ጉባኤያችን ይህንና ይህን መሰል መድረኮች ሲያዘጋጅ ዋነኛ ዓላማ የሀገርና ሰላም የህዝቡ መረጋጋት ተጠብቆ እንዲቀጥል፣ ሀገርም እንደ ሀገር ሉዓላዊነቷ እንዲጠበቅ፣ አማኝ ህዝቦች ለሰላምና ለሰላማዊነት ዋጋ እንዲሰጥና ተቋማዊና የእምነት ልዕልና እንዲጠበቅና እንዲከበር ለማድረግ ሲሆን በአንጻሩ ይህንን አስተሳሰብ በሚጻረቅና ሰላም የሚያወጡ አካላት ሀገርንና ህዝብን ለማጋጠጥ ቀን ከሌሊት ሲሰሩ እናያለን። በዚህም ተግባራቸው ሀገራችን ከችግር አዙሪት እንዳትወጣ ለማድረግ በመሆኑ ጉባኤያችን አራት ዛሬ ከአርባ ምንጭ ለመላው ሀገራችንና ሀገራችንን ለሚወዱ ጥሪ ያቀርባል። አንደኛው ንጹሐን ወገኖቻችን ላይ እየደረሰ ያለው ግድያና ኢሰብአዊ አያያዝ እገታ እንዲቆም እንጠይቃለን። ሁለተኛው መንግስት ሀገርንና ህዝብን የሚጠብቅና ከማንኛውም አደጋ የሚከላከል መንግስታዊ ኃላፊነት አለበትና ይህንን ኃላፊነቱንና ተግባሩን በአግባቡ እንዲወጣ እንጠይቃለን። ሦስተኛው ማንኛውም ኢትዮጵያዊ ለዘመናት የዘለቀው የመከባበርና በሰላም አብሮ የመኖር እሴቱን በመጠበቅና በማክበር የእርስ በእርስ ግንኙነቱን እንዲያጠናክር አበክረን እንጠይቃለን። አራተኛ የብሔርኙን የሃይማኖት ማንነት ልዩነት ለእኛ ለኢትዮጵያውያን ጌጣችን እንጂ የችግር ምክንያት ሆኖ እንደማያውቅና አሁንም እንደማይሆን ተረርተን ጥፋትንና መከፋፈልን ከመሳሰሉ አዋኪነት ራሳችንን እንድንጠብቅ በማለት ጥሪያችንን እናስተላልፋለን። ይህ ሀገራዊ ኮንፈረንስ እስካሁን ካደረግናቸው አራት ኮንፈረንሶች በተለየ ሁኔታ በመምራት በማስተባበር እንዲ ማማረ መልኩ ስቴዲየሙ ጠቦ ከተማውን ሞልቶ ከትላንትና በስቲያ ጀምሮ ከአርባምንጭ ዓለም አቀፍ ኤርፖርት ጀምሮ ላደረጋችሁልን አቀባበል የጋሞ ሕዝብ፣ የአርባምንጭ ከተማ ነዋሪ ከልብ ከልብ እና መሰግናችኋለን በተለይም በበሳል አመራር ሰጪነት በአስተዋይነት በሁሉም አክባሪነት አርአያ ምሳሌ ሆኖ የክልሉ ርዕሰ መስተዳድር ክቡር ጥላሁን ከበደን ከልብ እናመሰግናለን። በእሳቸው ስር የሚመራው ካቢኔ የክልሉ ካቢኔ በአጭር ጊዜ በወትና ሶስት ሳምንት ባልበለጠ ጊዜ እንዲህ ህዝቡን በፍቅር ማንቀሳቀስ ያየንበት ስለሆነ ከልብ እናመሰግናለን። ከልብ እንወዳቸዋለን አሹ ሰሮወዳ